ሰባ ምናምን አመት ሙሉ ብልት ቆሞ ይቀራል የሚል ምን አይነት ደስታ ነው ያለው? አስደነግጣል። በአመድ እንዴት ነው ሰባ ሁለት ሴት ደግሞ የሰጠን ከየት አመጣ? እንግዲያው ሽሮታል ማለት ነው የክርስቶስን አስተምሮ። ትላሴ አይቷቸው እነዚህ ሰዎች እውነቱን ቢያዩ እንደዚህ የዋናቸው እንደ ብሎ የተገለጠላቸው እና በሚስጥር ክርስቲያን የሆኑ። እነዚህ ሶስቱ ናቸው መልካሞች፣ እንጂ ትክክለኛው ከሆነ እንግዲህ ሰው አይለቁም፣ መልካም መሆን አይችሉ። መጽሐፍ ውስጥ ክፉ ነገር አለ ብዬ ተናገርኩ ማለት ነው። ከዛ ብዙ ሚዲያዎች ተቀባብለው አሸባሪው ተብዬ በቃ የኦርቶዶክስ አሸባሪ ሽብራለ እንደ በክርስትና በክርስትና ሽብራለ ወይ ስራ ተካፍለሃል ማለት ነው። ለማሸበር ተዘጋጁላቸው ነው የሚለው እኮ ቃል በቃል ቁርአኑ። አዘጋ ለማታቋቸው ለምታቋቸው ገና ለማታቋቸው ተዘጋጁላቸው፣ ለምታሸብሩበት ፈረስ እና የጦር መሳሪያን አዘጋጁላቸው የሚለው ምን ለማድረግ ለማሸበር፣ ቃል በቃል ለዛ የሚለው ለማሸበር ተዘጋጅ። እንግዲህ ጀነት የሚገቡት የሚያሸብሩት ናቸው ማለት ነው። ያ ለማሸበር የሚዘጋጅ ከሆነ አንድ ሰው እንግዲህ አሸብራለሁ ብሎ ከተዘጋጀ ከባድ ነው፣ አስቸጋሪ ነው። በጣም በጣም ሶስ በተቃራኒው ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ ነው የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ማለት የሽብር አምላክ ሳይሆን የሰላም አምላክ ነው። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 27 ላይ ሰላሜን እተውላችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ማለት እሱ የሰጠን ሰላም እረፍት የሚሰጥ ነው፣ የሚያቅበዘብዝ አይደለም። ሀያ አራት ሰዓት ሰላም በሱ ላይ ይሁን ይላሉ ሙስሊሞች መሐመድ ላይ ሰላም ስላላገኘ። የኛ አምላክ ሰላም የሚቀበል ሳይሆን ሰላም የሚሰጥ ነው። ያም ሰላም ደግሞ እኛም የሚያረጋጋ ነው። እነሱ ደግሞ እንዳያረጋጉ እንደዚህ ላችኋል ቆራኑ ለእነሱም ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ጠላትና ጠላታችሁን ሌሎችንም ጠላት ያልሆኑትን ገና ከእነሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን የምታሸብሩበት ስትሆኑ አዘጋጁላቸው። ጠላት የሆናቸውን ብቻ የአላህ ጠላት የሚባለው አሁን የአላህ ጠላት ነን። እነሱን ለማሸበር ከፈረስ የታጀቡ የጦር መሳሪያ አዘጋጅላቸው። ምን ለማድረግ የምታሸብሩባቸው፣ ለማሸበር መዘጋጀት አስቸጋሪ ነው፣ አስቸጋሪ ነው። ስለዚህ ገነት የሚገባው ሰው ይሄን ያደረገ ነው ማለት ነው፣ ግዴታ ነው። ስለዚህ ገነት የክፎች ቦታ ነች በደዛ ትርጓሜ የመልካሞች አይደለችም ማለት ነው። ስለዚህ መልካም መሆን በእነሱ ትርጉም ከገነት ውጭ ያደርጋል። ግድና የእነሱ ገነት ተለኛ ሲኦል እኮ ነው። ሰባ ሰባ ምናምን ዓመት ሙሉ ብልት ቆሞ ይቀራል የሚል ምን አይነት ደስታ ነው ያለው? አስደነግጣል። እኛ ደግሞ ይሄ ስጋ በስብሶ በአዲስ ስጋ መብላት መጠጣት ፈቃደ ስጋ ጠፍቶልን እግዚአብሔር መስለን ከሱ ተዋህደን ምግብም ሁሉ ነገር ብርሃንም ሆኖን ህይወት ሆኖን እማም ድካም ፍትወታት ጠፍተው በእግዚአብሔርም በማመስገን እንኖራለን፣ ከመላእክቱ ጋራ እንደ አንድ እንሆናለን ብለን ጌታችን እንዳስተማረን እነዛ ሰባት ወንድማማቾች አግብተዋት ልጅ ሳትወልድ የሞተችዋን ሲያነሱ ሊፈትኑት አይ መጽሐፍትን አታውቁምና ትስታላችሁ። ሰው በትንሳኤ ጊዜ እንደ መልአክ ይሆናል አያገባም አይጋባም ነበር ያለን። መሐመድ የነቢያቱ መጨረሻ ከሆነና ኢየሱስንም በመጽሐፍ ቅዱስ አስሬ ዘጠና ጊዜ ምናምን አንስተናል የሚሉ ከሆነ እሱ መልአክ ትሆናል እንደ መልአክ ትሆናላችሁ እያለን መሐመድ እንዴት ነው ሰባ ሁለት ሴት ደግሞ የሰጠን ከየት አመጣ? እንግዲያው ሽሮታል ማለት ነው የክርስቶስን አስተምሮ እሱ ከሆነ እንትኑ ያ እንግዲህ መላእክቶችም ወይ እንትን ይላሉ እንዳይሉን ሙሐመድን፣ ብልቱን መታጠብ ያስተማረው ጅብሪል ነው እና ሲያስተምረው ብልቱ ላይ ውሃ እያፈሰሰ ራሱ ላይ ጅብሪል አውልቆ የራሱን እያጠባ እያሳየ ነው ያስተማረው ይላል። እና የነሱ ትንሽ እንትን ስለሚል እንደገና ደግሞ የወሲብ ጉዳይ ትንሽ እንትን ይላል። እና ለሙሐመድም የወሲብ ጉልበት እንዲሆነው በማሰሮ ስጋ አንጥቷ ብልቶታል ጅብሪል እና በፊት ደካማ ነበርኩ አለ ወጣት ሆኜ በወሲብ ጉዳይ ላይ ደካማ ነበርኩ አለ። በማሰሮ ስጋ ካበላኝ በኋላ ነው ጎበዜውን አለ እንግዲህ ጅብሪል። ሚስጥሩን ራሱ ላይ ቴስት አድርጎት ነው ያችን ስጋ አለ ብለው ይለፉት። ኤኒዌይስ መልክት አሉት አይ ነው ጅብሪል የሚል መልአክ አይደለም ማለት እኮ ነው። ሌላ ነገር ነው። ምክንያቱም እዛ ገድል አዳም ላይ ሰይጣን አዳምን አዳም አያውቅም ከሴት ጋር ርኳቤ መፈጸምና ወንድ ወንድና ሴት መስለው ልክ እንደነሱ አንዲት ሕፃን ይዘው ታዩ ይላል። እቺ ትንሿ ከየት መጣች ሲል አይ እንዲህ አርገን እንዲህ አርገን ወለድን ብለው አሳዩት ይላልና ሰይጣን ኤኒቲንግ ይሰራል። ስለዚህ ጅብሪል ያለው ጅብሪል የሚለው ሌላ ነገር ነው ማለት እኮ ነው። ገብርኤል አይደለም። ምክንያቱም እናታችንን ቅድስት ድንግል ማርያምን ምትወልጁ የእግዚአብሔር ልጅ ይባላል ከሦስቱ ቅዱስ አንዱ ቅዱስ ነው ካለው፣ እሱ መጥቶ ደግሞ አይ አዎ በንግልና ወለደች፣ ግን ነብይ ነው የእግዚአብሔር ልጅ አይደለም። ያሱ እሱም ያስወለዳትም እሱም ያጠራጥራል፣ ያጠራጥራል። ምክንያቱም እሱ አጋም ሲመጣ ትክክለኛ ሰው ሆኖ ነው የመጣው ይላል እና ትክክለኛ ሰው ሆኖ ከመጣ ሙሉ ለሙሉ ሰው ሆኖ ከመጣ ብልት አለው ማለት ነው። ሱራ 19 17 ላይ ትክክለኛ ሰው ሆኖ ነው የመጣባት። ከዛ ወዲያ ደግሞ ምንድን ነው ያደረገባት? ማህፀኗ ውስጥ ነው የነፋው። ለምንድን ነው ያደረገው? ስሜቷን ለማምጣት ነው ይላል። ነፋባት ነው የሚለው። ማህፀን ያልኩት እኔ ቃብላ ለመጥራት ነው። ሊትራሊ የሴትን እንትን ጣርቶ እሱ ውስጥ ነፋ ነው የሚለው። ስለዚህ በምንድን ነው የነፋው? እንደ የነፋባት የመጣው ወንድ ትክክለኛ ወንድ ሰው ከሆነ? እሱም ሌላ እንትናለው ይህንን ደግሞ ቁርጦቤን ሲያብራራው ስሜቷን ለማምጣት ስሜቷን ለማነሳሳት ነው እንደዛ ያደረገው፣ እና ውስጡ ነው የሚለው ወደ እንትን ነው እና ትንሽ ያው እንለፈው እና ስላየው እንደስቆኛል። ከባድ ነው የምትሰራው ስራ። ጥሩ ነው። ሙስሊም ወንድሞቻችን ብዙዎቹ ባለማወቅ ከልጅነት ጀምረን የተማርነውን ነገር መልቀቅ ከባድ ነው። ምክንያቱም ኦርየንቴሽን ማያ ነው የሚሰራልህ በተለይ እዚህ ቁርኣኑ የእስልምና አስተምሮ የሚመስለኝ እንደ ኢሚዩኒቲ፣ አሁን በሽታ እንዳይዘን የበሽታውን እንትን እንወጋ የለ መከላከያ ይሆንልናል። አሁን ፈንጣጣ እንዳይዘን ልክ እንደዛው ሰው እውነትን እንዳይ እውነትን ገልብጦ በመንገር መጽሐፍ ቅዱስን አጣሞ በማስተማር እንዳይረዱት አድርጎ የዘጋ ይመስለኛልና ከማስተማር ጎን ለመጎን ለተንኮል ሳይን በየዋህነት ለሚመጡት ጸሎት ማድረግ እና ያ ኢሚኒቲው እንዲለቃቸው እውነትን እንዳያዩ የተከለከሉበት መንገድ እንዲለቃቸው በጸሎት መርዳት ይፈልጋል። እንግዲህ በጸሎት የበረቱ አባቶቻችን በዚህ በቁርአን ቫክሲኔሽን ተወክተው እውነትን እንዳያዩ የተደረጉትን ኢትዮጵያውያን ሙስሊሞችን ክርስትናን እንዲያዩ እውነትን እንዲያዩ እንዲድኑ፣ ምክንያቱም የሰው መዳን ነው አላማው። ሰፊ ቦታ ነው። ሽሚያ የለም። ስግብግብነት የለም። ማፈናቀል የለም። ቦታ አይጠበንም። ችግር የለም። ቤት አፍርሶ ሌላ መስራት የለም። በሰማይ ለሁሉም ሰው የሚበቃ አምላክ ሰፊ ስለሆነ የሰው ልጆች ሁሉ ወደ ድነት እንዲመጡ በብርቱ መጸለይ ይፈልጋል። ጸሎቱም ያን ቫክሲኔሽን ማለቅ ኢሚዩኒቲ ምንድን ነው ቁርአን ቁርአን መጽሐፍ ቅዱስን እንዳትረዳ የምትወጋው መርፌ ይመስለኛል፣ ዝም ብዬ ሳስበው። ምክንያቱም አንተን ስትከራከሩ ስሰማቸው እዛው እየነገርከው እምቢ ብሎ ሌላ ነገር ልክ እንደ ፕሮቴስታንት ማለት ነው። ፕሮቴስታንቶቹም እንደዚህ አይነት ችግር አለባቸው። የቂጣው ታሪክ ማለት ነው። ግማሹ ቂጣ የት አለ? ይሄው ግማሹ እኮ ያኛውስ ግማሹ እንደሚለው አይነት ክርክር ነው የምሰማው። ብዙ ቀን እንግዲህ አያቸዋለሁ አልፎ አልፎ ጸሎት የሚፈልግ ይመስለኛል። ልባቸው እንዲከፈትና እውነትን እንዲያዩ ጸሎት የሚፈልግ ይመስለኛል። ከፍተኛ የሆነ መዝጊያ ነው ዝም ብዬ ሳስበው። በርቱ በርቱ። እግዚአብሔር ይስጥልን። እግዚአብሔር እድሜ ይስጥልን። እንግዲህ ወንድሞቻችንም ልቦናቸውን ይክፈትልን ነው የምንለው። ሌላ ምን እንላለን? እሺ፣ አሜን፣ አሜን። ያው ግዴታ ነው፣ ጸሎት ያስፈልጋል። በጾም እና በጸሎት አይሆንም እንዳለው ነው። ከአለስ አይሆንም ትንሽ እንትኖ የእያንዳንዱ ምፍቅና ብፌው እዚህ ስላለ ፕላስ ደግሞ ከልጅነታቸው ጀምረው እንዳሉትም ክርስትናን አጣመው ስለሚያሳድጓቸው ይቸገራሉ፣ ለመረዳትም ቶሎ አስቸጋሪ ነው። ሁሉን ነገር አጣመው ስለሚነግሯቸው ደግሞ ያጋንንቱ ውጊያም ስላለ ይከብዳል እና እናመሰግናለን። እሺ፣ እሺ ጌታዬ፣ ደህና ሁኑ በርታለን እግዚአብሔር ዕድሜ